ቃልህ ከማር ይልቅ ይጣፍጣል። ቃልህ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም ከሁለሁላችሁ እየተመኘሁላችሁ እንኳን ለዚህ ለ30 ቀን ባዘጋጀነው የጾም እና የጸሎት ፕሮግራም መጣችሁ ምላችሁ እታችሁ ውብገነት ነኝ ከኤድምንተን ካናዳ። ዛሬ በቀን ስድስት የምንመለከተው ስለ ልብ በፍፁም ልብህ ጠብቀው የሚለው ቃል ነው። የመግቢያ ጥቅሳችን የተወሰደው ከማቴዎስ 22 ከ37 እስከ 40 የሚል ያለውን እንመለከታለን በጌታ ስም አንበዋለሁ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ሁለተኛውም ይህንኑ ይመስላል። ይህም ምን ይላል? ጎረቤትህን እንደ ራስህ ውደድ የሚለው ነው። ወገኖቼ የእግዚአብሔር አምላካችን የማንነቱ ዋነኛው መገለጫ ፍቅር ሲሆን በዮሐንስ በአንደኛ ዮሐንስ አራት ስምንት እንደተጻፈው ሁሉን የሚገዛና የሚያስተዳድርበት ስርዓት ህጉም ፍጻሜውም ፍቅር ነው። ይህም ደግሞ በሮሜ አስር ላይ ይገኛል። ምንም እንኳን የእርሱን ስርዓትና ህግ ነፃነታችንን የሚገድብ ሸክም ወይ የፈለገውን እንዳናደርግ የተጫነብን የባርነት ቀንበር አድርገን እንድናስብ ጠላታችን ዲያብሎስ ቢፈትነንም እውነታው ግን ከዚህ ፈጽሞ የራቀ ነው። የእግዚአብሔር ሕግ ከአፍቃሪው አምላካችን የፍቅር ልብ የመነጨ ከእርሱ ጋር እርስ በርሳችን በመዋደድ እንድንኖር የሚመራል ለእግራችን መብራት ለመንገዳችን ደግሞ ብርሃን ነው። መዝሙር 119 110 ጌታችን ኢየሱስ ሕግና ነቢያት በሙሉ በእነዚህ በሁለቱ ላይ የተንጠለጠሉ ናቸው በማለት የእግዚአብሔርን ሕግ በሁለት ዋና የፍቅር ትእዛዛት በመጠቅለል እንዲህ በማለት አስተምሮናል። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ። ይህ የመጀመሪያውና ከሁሉም የሚበልጠው ትእዛዝ ነው። ሁለተኛው ያንኑ ይመስላል። ምንድ ነው? ጎረቤትህን እንደ ራስህ ውደድ የሚለው ነው። ታዲያ እግዚአብሔር በፍጹም ልባችን ስንወደው በፍጹም ልባችን የእርሱን ፍቅር ስርዓት እና ህግ ለመፈጸም የምንተጋ ልንሆን ይገባል። ምክንያቱም ጌታ ኢየሱስ እንዲህ ብሎናልና በዮሐንስ 14 15ና 21 ቁጥር ምን ይላል? ብትወዱኝ ትእዛዜን ትጠብቃላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ሀሌሉያ። ደግሞም እግዚአብሔርን እንወዳለን እያልን እህትና ወንድሞቻችንን ልንጠላ እንደማንችል ከእነርሱ ጋር ባለን ግንኙነትም የእግዚአብሔር ፈቃድ የተከተለ ህይወት እንድንኖር መጽሐፍ ቅዱስ ያስተምረናል። አንደኛ ዮሐንስ አራት ሀያ እና ሀያ አንድ ማንም ይላል እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን የመውደድ አይችልምና፣ እርሱም እግዚአብሔርን የሚወድ ሁሉ ወንድሙን መውደድ ይገባዋል የሚለውን ትዕዛዝ ሰጥቶናል። አንደኛ ዮሐንስ አራት ሀያና አንድ። እንግዲህ ያውስ ወገኖቼ ልባችንን አጥብቀን ለመጠበቅ በፍጹም ልባችን እግዚአብሔርን በመውደድ ደግሞም የአምላካችን ፍቅር መገለጫ የሆነውን የእርሱን ሥርዓትና ሕግ በፍጹም ልባችን ልንጠብቅ እንደሚገባ ልብ እንበል። ሃሌሉያ። ቅዱስና ዘላለማዊ የሆንክ ልትወደድና ልትፈራ ልትከበርና ልትመለክ ሊሰገድልህ የሚገባ የዘላለም አምላክ እግዚአብሔር ሆይ በፍጹም ልባችን አንተን በመውደድ በአንተ ፍቅር እንኖር ዘንድ የሚረዱንን ስርዓትና ሕግን በፍጹም ልባችን እንድንፈጽም፣ አቤቱ እግዚአብሔር ሆይ በጸጋህ እንድትረዳን እንጸልያለሁ። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። ቃልህ ቃልህ ከማር ይልቅ ይጣፍጣል። ቃልህ ቃልህ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።